አዎ ዮ እያመጣኋት ነው። እኔ እኮ እያመጣኋት ያለሁት እንዲ አይ፣ በጣም እንዲ ፒንፖንት በጣም እኮ ነው። ከካሜራ ጀርባ ኮር አለው እኮ በነገራችን ላይ ያው ብዙ ጊዜ እንትናለም እንጂ፣ ሰላም ውዶቼ እንዴት ናችሁ? ላይክ እያደረጋችሁ ሰብስክራይብ ያደርጋችሁ የአባይ ረታቶ ቤተሰቦች ሀይ ፒስ ፒንፖይንት ስማማ፣ ቻናሌን ምን እንዳሉኝ ታውቃለህ? ማታ ማታ ገባ የለን ለምንድን ነው የመሸታ ቤት አታደርጊው አሉኝ። እና እሙይቱ መሸታ ቤት ልለው ነው። ምን ትላለህ? ደምሩኝ እመልሳለሁ። እዶች ደምሩት፣ ደምሩት፣ አበረታቷቸው ወጣቶችን፣ ማርያምን አበረታቷቸው። በሉ አትወጣም እኔ ልሙት፣ አትወጣም። ስሚማ እንደዚህ ነው የሚለ ስራ ፈቶች ምናምን ይልና ማለት ነው ቆይቶ ይመጣል። እግዚአብሔርም ብዙ ቀን አይቸዋለሁ ማለት ነው። ብዙ ቀን አትወጣም መስሎ ሆነ እንጂ አትወጣም። ቱ እኔ ካልወጡ አትወጣም። የምር ላትጽፍ ትችላለህ ግን አትወጣም። ተደማመሩሽ፣ ተስፋይንም ደምሩት። ይህ እዚህ ጋ ደምሩኝ ያለው ወንድማችን አበርታቷቸው ወጣቶች። አይከፈልበትም። አትወጣም። በእውነት አትወጣም። ለሰው ትጎጂያለሽ። ምን ይደረጋል? እንዴት ነው ጥርሷ የሚያምረው? የራሷ ነው አዎ እና ታዲያ የራሷ እኮ መቼም አርቴፊሻል አይሆንም። አርቴፊሻል አይደለም። አሁን ላይ እኮ የራስን ጥርስ እኮ እዚህ ጋ እኔም ክፍት አለኝ። አንችን ክፍት ጥርሳለሽ እዚህ ጋ አይገርምም። ለምንድ ነው ግን ሁላችንም እኮ አለምም እንደዛላት መለያችን ነው

ከኔ ጋር እኮ ለምን ልክ እንደሚጋባ እኮ እኔ አላቅም። እኔ ግን ምን አድርጌግ ነው ከኔ ጋር የምትፋለጠው? ቆይ ምን አደረግኩህ? ችግር ምንድን ነው? ላይክ አድርግ፣ ላይክ ሰብስክራይብ አድርግ። እንዴት ተረዋ ደረሱ

ምንድን ነገሩ? ስለ ትዳር ነው የምናወራው። የትዳር ምርጫችን ምን ይሆን? ወንዶች ምን አይነት ሴት ነው ምርጫቸው እያለን ነው። ሴቶችስ ምን አይነት ምርጫ ነው ወንድ የምትመርጡት እያልናቸው ነው። ምርጫችሁን አስቀምጦ ልንወቅ። ወንዶች ምን አይነት ሴት ነው ለትዳር ትሆናለች ብላችሁ የምትመርጡት? ምርጫችሁን ምን አይነት ሴት ናቸው። እኛም ወንድ እኛ እኛም ሴቶች ምርጫ አለን። ምርጫችን ይሄ ነው ብለን ተናግረን ደግመን እናገራለን። ሴት ግን ምን አይነት ምርጫ ነው ወንድ? ያንቺ ምርጫ ምን አይነት ወንድ ነው? በቃ ይሄ ዋው፣ በቃ ትዳር፣ የትዳር መስፈርት ያሟላል የምትይው ምን አይነት ወንድ ነው? እኔ እኔ ሴቶች፣ ትዳሩን አክባሪ